ዮርዳኖስ በአንደኛው ወገን ግን በቃ የቀን ጎዶሎ ጣላት፣ የቀን ጎዶሎ ጣላት። ያኔም ገና ቁጭ አድርጋቸው ስታነጋግሩት በቃ እሺ አስፈላጊውን ነገር አድርጋለሁ ሲል አምናችሁ ነው ይሁን ብላቸው እንጂ ወደ ህግ ወደ ፍርድ አይደለም ያቀረባችሁት። ስለዚህ ይህኔ ይደረግ ነው በምን አይነት መልኩና እንዴት ይደረጋል? አገር ውስጥ አይደለም ወይ ክስ ተመስርቶ አባትነትህ እመን ተብሎ መጥሪያ አይሰጠውም። ምክንያቱም ከኢትዮጵያ ውጭ በአሜሪካን ሀገር ነው። ግን ደግሞ በአንድ ቤተ ክርስቲያን በአንድ አገልግሎት ውስጥ ነው ያላችሁት። ዲሲነካኝ ምንድን ነው ስል እኔ ነኝ አለ። ያአሁኑ ግን አቤ ልማታለች። እሺ የወርዲ ይሄ ጉዳይ እንደተፈጠረ ወደ ቤተ ክህነት ሄደሽ ነበረ? ወይም ምስ ወደ ነበረበት ደበር ሄደሽ ነበረ? አባቶችን አናግረሽ ነበረ? በህግ ስጠይቀሽው ነበረ ክሊር አድርግ የለም ከዚህ በኋላ ህጉ እንግዲህ ምን ይላል የሚለውን እንድንረዳሽ ማለት ነው። ነገር ግን ከአስራ አምስት ዓመት በኋላ በወንጀል እሳ ልክሰሰው ብትል በወንጀል ልትከሰው ትችላለች ወይ? እንዴት ኋላቸው። ጠበቃና ይርጋ አማካሪ ሲናን ግርማ ነኝ። እንግዲህ ማንኛውም ነገር የይርጋ ይርጋ አለው። ይርጋ ማለት ምንድን ነው? ክስ የሚቀርብበት የጊዜ ገደብ ማለት ነው። መቼም ሁላችንም እጅግ በጣም ልብ የሚሰብረውን የዘማሪት ዮርዳኖስን ኢንተርቪው አይታችኋል። አይተናል። እንግዲህ ይህ ነው እኚህ ናቸው የምትመለከቷቸው አባት የደፈሯት፣ እንዲሁም የ አስራ አምስት አመት ልጅ ብቻዋን እንድታሳድግ ያደረጉ። ሆኖም አሁን ላይ ባለጊዜ ነኝ ማንንም አልፈራም የሚሉ አይነት ስለሆኑ ኑሯቸውን በአሜሪካ አድርገዋል። በምንም አያግዟትም አግዘዋትም አያውቁ። እንደ ሴት በጣም ልቤ ተሰብሯል። በሃይማኖት ጥላ ስር የተሰገሰጋችሁ እንደዚህ አይነት አስቀያሚ ስራዎችን የምትሰሩ አባቶች ረፍ አድቡ። ከእናንተ ምን እንማል አንድ ነገር ተስፋ አደርጋለሁ፣ የኢትዮጵያ ኦርቶዶክስ ተዋህዶ እርምጃ ትወስዳለች፣ ማድረግ ያለባትን ነገር ሁሉ አድርጋ ታሳየናለች ብዬ አምናለሁኝ። ታችን ዮርዲ፣ በጣም ጠንካራ ጀግና ሴት ነሽ፣ እኮራብሻለሁ። ሁሌም ከጎንሽ ነን፣ ሁሌም እኔ በበኩሌ ከጎንሽ ነን። በጣም ኢሞሽናል ሆኛለሁኝ። ማለት ይሄ ሁሉ ጊዜ መቻሏ በራሱ እኔ አላቅም ከአይምሮ በላይ ነው እና የልጁንም ምስል አሳያቸዋለሁ ምንም ልዩነት የላቸውም ዲኤንኤ የማያስፈልገው ልጁን የማገዝ ግዴታ አለበት ከዛም በዘለለ ክህነቱን መነጠቅም አለበት እንደዚህ አይነት ስራ ሰርተው ተዋህዶ ቤት ስር የሚሰገሰጉ ሃይማኖታዊ የሚመስሉ ያልሆኑ አባቶች ናቸው ስለዚህ እባካችሁ ለእህታችን ዘማሪ ቴዎርዲ ድምፅ እንሆንላት እናውቃለን ከዚህ ቀደም የተደፈሩ እናታችን መተው እንደዚህ ሚዲያ ላይ ቀርበው ተደባብሶ ነው የቀረው። ስለዚህ እርምጃ መወሰድ ካልተጀመረ እኛም ተባብረን ድምጽ ካልሆን ናቸው ይቀጥላል አይቆም። እና የእኔ እህት በርቺ፣ አይዞሽ፣ ጠንካራ ነሽ፣ ጀግና ይህንን ነገር ይዘሽ መውጣትሽ በራሱ በዚህ ሰዓት እኔ እንደ እህት እስከመጨረሻው ከጎንሽ ነኝ። ሚስት ያመጣችው እሷ ናት፣ እህታችን ዘማሪት ፋንቱ ናት። ከአሜሪካ እህት ሚስት መርጣ ያመጣችን ነበር አንድ መንፈሳዊ አገልጋይ የሚያገለግለው ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን የሚያገለግል ብቻ ሳይሆን የሚያምን እንኳን በንጽህናና በቅድስና እግዚአብሔርን ማገልገል ይገባዋል። ከሰሞኑ አንዲት ዘማሪ ዮርዳኖስ ደረጀ የተባለች በልጅነቷ የሆነባትን በተለይም ደግሞ ይህ ግፍና መከራ የደረሰባት በአንድ ታዋቂ በአሜሪካን ሀገር የሚገኝ ኦርቶዶክሳዊ መምህር መሆኑን ገልጻለች። ከዘማሪት ዮርዳኖስ ደረጀ ጋራ ወይም ከሷ መደፈር ጋርም የዘመድኩን በቀለ የመምህር ደረጀ ዘወይንዬ እንዲሁም የፋንቱ ወልዴ ስም በተደጋጋሚ ሲነሳ ነበር። ለምንድነው የእነዚህ የነዚህ ሰዎች ስማቸው የተነሳው ስንል ህፃን ዘማሪት ዮርዳኖስ ደረጀ በልጅነቷ መንፈሳዊ አገልግሎት የጀመረ ሲሆን መንፈሳዊ አገልግሎትን ስትጀምር መምህር ዘመድኩን በቀለና እንዲሁም መምህር ደረጀ ዘወይንዬ እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ወክሎ በሃይማኖት ጉባኤ ጸሐፊነት የሚታወቀው ቀሲስ ታጋይ ይረዱኝ፣ ያግዙኝ ነበር ትል ነበር። ታዲያ ዘመድኩን በቀለም እንዲህ ያለ ምስክርነት በራሱ አንደበት ሰጥቷል። አዳምጠነው እንመለስ። ዘማሪት ዮርዳኖስን ከቤተሰቦቿ የተረከብኩ እኔ ነኝ፣ ከቤተሰቦቿ የተቀበልኩ እኔ ነኝ። ግጥም ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቃ አድርጌ ሰርቼ በአስራ ሁለት አመቷ አስደማሚ መዝሙር የሰራውላት እኔ ነኝ። ልጄ ናት ለኔ፣ በእውነት ልጄ ናት፣ ቀንደ ልጄ ማለት አሁን የኔ ልጆች የሚያፈጡ ፋን ነው። ግሸንዴ ይዣት እሄዳለሁ። ከህቷ ጋር ነው ከብኗ ጋር ነው የምትመጣው ምን የምትለው ዮርዳኖስ። በአንደኛው ቀን ግን በቃ የቀን ጎዶሎ ላይ ጣላት። የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች ከትምህርቷ ጎን ለጎን በየቦታው በዛ በድምፁ አጠራለች። እህቷ ቅዳሜና ውድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ገንዘቡ ምን እንዳደረጋቸው አገሉ ለቀቆ፣ ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ። ማለት አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌላለ ቀድሞ የሄደ የቅድስት ስላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይም ሞቱ እየተማረ ያለ ሄደ ማለት ነው ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው ተሸኘችው እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። መምህር ዘመድኩን ያሳደኳት ልጄ ነች፣ የደረሰባት መከራ እውነት ነው ተደፍራለች ብሎ አረጋግጧል። ከዚህ ከእህታችን ዘማሪት ዮርዳኖስ መደፈር ጋር ተያይዞ ደግሞ ስሟ የተነሳው በቤተ ክርስቲያን አገልግሎት እጅግ ታዋቂና እድሜ ጠገብ የሆነችው ዘማሪት ፋንቱ ወልዴ ነች። ዘማሪት ፋንቱ ወልዴ ስሟ የተነሳው ዘማሪት ዮርዳኖስ ደረጀን በ16 ዓመቷ በማስገደድ የደፈረው ዛሬ በአሜሪካን ሀገር ቄስ የሆነው እዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በነበረበት ሰዓትም ወንጌል አገልግሎት የሚታወቀው ቀሲስ ደበበ እስጢፋኖስ እንደሆነ ተነግሯል። ቀሲስ ደበበ እስጢፋኖስ ደግሞ አግብቶ ወደ አሜሪካ እንዲሄድ ያደረገችው ማሪዋ መጣች። ከዛ በኋላ ጥያቄ ያቀረበች ወንድማችን ገሌ ያቆን ደበበ እስጢፋኖስ አሙስ ፍራአተ ተክሊሉ ነው። እሁድ ደግሞ ሰርጉ ነው። ስለዚህ እናጅብለታል። ሚስት ያመጣችሁ እሷ ናት። እህታችን ዘማሪት ናት፣ ከአሜሪካ አደን ሚስት መርጣ ያመጣችለት ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ ነው የሚያገባው አ ነው የመጣችለት እና እሷን ነው ቁጭ ራሱ አሜት እ አንተ ያቆነ ክህነት ልትይዝ ነው እና ይሄ ዝሙት አይሆንብህ ወይ? ይሄ ማፍረስ አመጣብህ ወይ? አንቺስ ይሄን እያወቅሽ ስላ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ አንሽ። በጣም ለዘመናት ተቀይሜያት የነበረውን ነው መነጋቸው ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምናል ኩኝ በዚህ ህብረት አልተባበርም፣ እኔ በዚህም ውስጥ የለውበትም። እኔ ልጅቷ እንዳትከስ አርጊያለ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናድርጉ ትሰደበው እና እዛ የሚሰማው ምናምኩ እዛ የሚሰማው ምኑ ምኑ በሙሉ ቤተ ክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥት። አንቺም ደግሞ ፋንቱ ወልደ ሻግኘ በልጆችሽ አግኘው። ዘማሪት ፋንቱ ወልዴ እንደሆነችና በዚህም ዘመድኩን በቀለ እንደተናገረው በቀሲስ ደበበ እስጢፋኖስ ማንነቱን እያወቀች ህፃን ዮርዳኖስ በደበበ እስጢፋኖስ ተጎጂ እንድትሆን ድርሻ አላት ብሎ ነበር። ዘማሪት እህታችን ፋንቱም ያው ከዚህ ጉዳይ ጋር ስምሽ እየተነሳ ስለነበረ መተሽ ክሊር ማድረግሽ ተገቢ ነው። በጣም እንወድሽ የምናከብርሽ ታላቅ እህታችን ነሽ። እኔ ያለኝ ኮሜንት እስካሁን የተባለው ነገር ሁሉ ልክ ነው። እንግዲህ በዚህ ጉዳይ ስሙ እየተነሳ ያለው ወንድማችን የሚጠበቅበትን አትሊስት ከዚህ በኋላ እንኳን የሚጠበቅበትን እንዲያደርግ ደስ ይነና እንደው ክህነቱ መንፈሳዊነቱ፣ ሃይማኖቱ፣ ቀርቶ እንደ ሰው የሚጠበቅበትን እንዲያደርግ ምንችለውን ሁሉ እናደርግ። የምንቀርበውም ሰዎች ከዛ ባለፈ ግን ዘማሪት የወርድ እህታችንን ማገዙ ላይ ትኩረት ብናደርግ፣ ክህነቶትን አስቀምጠው በቃ አረፈ ቁጭ በሉ እንደ አንድ ንጹህ ታናሽ ወንድም ነግሮት ማለት ነው። አላደረጉም ካሉ ደግሞ ደኔን ምን ችግር አለ። በነገራችን ላይ እሷ ኢትዮጵያ ሆና ልጇን ወደ ኤምባሲ ትወስዳለች፣ አሜሪካ ኤምባሲ እርሷ ምናምን በአጭር ደቂቃ በአጭር ሳምንት አንድ ሳምንት ምናምን ጠዋት አደርጎ የለይሎታል በቃ አለቀ። ዘመድ ካሉት ኢትዮጵያ እህቶና ወንድም የእናት ያባት ልጅ ካለ ይደረገን ምን ችግር አለው? ከዛ በላይ ግን አድርገውታል። ይኸው እየተነገሩለት ነው ምናል። ስለዚህ የወለዱትን ልጅ መካት ደግሞ ነውር ነው፣ ማስራብም ነውር ነው። ስለዚህ እንግዲህ ከእርሶም ቼክ ማድረግ እንፈልጋለን። ብዙ ነገር እንግዲህ እንደሰማችሁት ነው፣ ተነጋግረናል። ሌላም ጥያቄ ያለው ሰው ካለ በፍቅር በሰላማዊ ነገር መጠየቅ ይቻላል። ሌላ በተረፈ እኔ የማቀው ነገር የለም እንዳልኳቸው ጋብቻ በፊት ያለውን ግን እንደ አንድ እንደ ሰው ማለት ነው፣ እንደ ክርስቲያን ሳይሆን እንደ ሰው እንደዚህ አይነት ነገሮች ስለሚያሙ ያው እንደነገር ኳቸው። ኋላ አንድ ሰው ራሱን ነው መወክል የሚችለው፣ ያን ሰው እኔ መወክል አልችልም። እኔ ላይ ያለውን ነገር ነው መናገር ምፈልገው፣ እና ከባድ ነገር ስለሆነ ማለት ነው። አሁንም ራሴንም በእንደዚህ ደረጃ እንትን ያደረኩት የእኔን ስም ክሊር ለማድረግ ሳይሆን እግዚአብሔር ስለሚያውቀው ማለት ነው። ግን እንዲህ አይነት ነገር በማንም ሰው ላይ እንዲደርስ ከባድ ነው ማለት በእግዚአብሔር ዘንድም ያስጠይቃል። በዚህ የተነሳ ነው ዮርዳኖስን በሚያስፈልገው ነገር ከተቻለ ያው እንደተባለው ሌሎች አባቶች መኩሪ የምንላለው ሌሎች አባቶች ትን ብለው ሶሉሽን እንዲኖረው ፈልጋለሁ። ስለዚህ ሌላው እንደተባለው ደግሞ ሁላችንም የምንችለውን ነገር መርዳት ያለብን ነገር ቅድም ግን የወርዲ አንድ ነገር ተናግራለች እና ይሄ ግድ የልጄን አባት ማወቅ ፈልጋል ልጄ ማወቅ ይፈልጋል ስላለች፣ ይህን ግድ ማድረግ ያው የሁላችንም መምህር ደበረ የሁላችን ወንድምም አባትም ነው። ስለዚህ ሁሉም የሚመለከተው ነው፣ ነገር በራሱም የሚደርስ ነው። እያንዳንዱ ማለት ነው ይሄ ከባድ ነገር ነው። እውነት እኔ ይሰቀጥጣል። ሁላችን እንኳን የወለድን ያልወለደን ቢሆን እንደ ሰው ከባድ ነው የተፈጸመው ነገር እውነተኛ ከሆነ ግን ያው እነ ዶክተርም አሉ ሌሎችም ሰዎች ተጨምረው ይሄ ነገር አላደረግኩም እስካሉ ድረሳቸው የለም። ይሄ ነገር በትክክል ቀላል ነገር ነው እንደተባለው፣ ዲኤንኤን ቀላል ነገር ነው። እዛ ላይ የራሳቸውን ነገር አድርገው እነ ዶክተር አሉ እንግዲህ፣ በሙያው ሌሎች ሰዎችም ተጨምረውበት ራሳቸውን ነፃ ያወጡ እና እኔን በተመለከተ ግን አንድና አንድ ነው። የወርድም ቅድም ተናግረዋለች። እኔ ከዛ ብቻ በፊት ማውቀው ነገር የለም እንደዚህ አይነት ነገር እንዳለ ምክንያቱም ምን ምኖረው አሜሪካ ሀገር ነው። ግን ጠይቅ ያለው በወቅቱ ጠይቅ ያለው በፍጹም እንደዚህ አይነት ነገር አላደረኩም ካለ አንድ ሰው ይሄ የዛ ሰው ነው እዳ በደል የሚሆነው ማለት ነው። እኔ ልሸፍን አልችልም፣ ምክንያቱም እግዚአብሔር ስለሚያይ ማለት ነው። ስለ ሰው መሸፈን ሳይሆን በእግዚአብሔር ዘንድ ደግሞ እንጠይቅ። ግን ለሰው ብዬ አደለም። በነገራችን ላይ የሆኑ ሰዎች እንደ ሳይሆን እኔ እግዚአብሔር ይፈርድብኛል ብዬ ስለማስብ ነው። እንዳንድ ኦርቶዶክሳዊ፣ እንዳንድ አገልጋይ ለሰው ክሊር መሆን አለበት። ታዲያ ዘማሪት ፋንቱ ወልዴ በዚህ መልኩ እንግዲህ የራሷን ሐሳብ ማንጸባረቅ ችላለች። በተለይ እኔ የቤተ ክርስቲያኒቱ አገልጋይ በዚህ መልኩ መጎዳት የለባትም። እኔም የሴት ልጆች እናት ነኝ፣ በእውነት ከዮርዳኖስ ደረጀ ጎን እቆማለሁ ብላለች። ብዙዎች ታዲያ ብዙ ነገር እያነሱ ነው። ሐሳቡ አስተያየታቸውን ከሰጡ አባቶች መካከል በዛው በአሜሪካን አገር ኑሯቸውን ያደረጉት ቀሲስ ዲበኩሉ ናቸው። ቀሲስ ዲበኩሉ እንዲህ ይላሉ፤ ስለ ዘማሪት ዮርዳኖስ ኑዛዜና ምክር፤ ዘማሪት ዮርዳኖስ ነው የማውቃት፣ በአገልግሎት ነው ከአስራ ስምንት ዓመት በፊት ነው የማውቃት። በሦስት ጊዜ በአገልግሎት አግኝቻታለሁ። ቤተል ቅዱስ ሚካኤል ተጋብዛ፣ ብርጭቆ ማርያም ሁለታችንም ተጋብዘን፣ ኮተቤ ገብርኤልም ጋብዣት። በጣም ጎበዝ ዘማሪ ነች፣ ድምጿም ዘይገርም ነው ይላሉ ቀሲስ ዲበኩሉ ሐሳባቸውን ሲገልጹ በሷ ዙሪያ የሚወራውን ሁሉ ሰማ ነበር ስለሰማሁት ነገር ግን እግዚአብሔር በሚያቀው ጠይቄያት አላውቅም ኑዛዜ ምንድን ነው ከታድሰው ከተመለሰች በኋላ እንኳን ወደ ቤትሽ ወደ እናት ቤተ ክርስቲያንስ በሰላም በጣሽ ብዬ በቲክቶክ መሴጅ ላይ እንኳን ደስታዬን ገልጬላት ነበር ከራት በኋላ ሶስት ልጆች ይዤ ችግር ላይ ነኝ መባከር ዳኝ ብላ ጠይቀኝ ነበር እውነት ለመናገር በሁለት ምክንያት መልስ አልሰጧትም። አንደኛ፣ በውስጥ መስመር እርዳታ የሚጠይቁኝ ሰዎች ቁጥር ከአቅሜ በላይ በመሆኑ ለማበድ አንድ ሐሙስ ቀርቶኛል። በዚህ ምክንያት ብሶቴን ቁጭቴን የምወጣው መንግስት ላይ ነው። ምክንያቱም ሕዝባችን ሰርቶ እንዳይበላ ሰላም በማሳጣት በጦርነት የሚያተራምሰን የድነታችን ምክንያት እሱ ስለሆነ በነገራችን ላይ ያለማቋረጥ የምጮኸው የህዝባችን ረሃብ ስቃይ፣ ስለሚያመኝ ብሶት ስለሚሰማኝ ጭምር ነው። ስለዚህ አቅም በማጣቴ ነውና መርዳት ባለመቻሌ ዘማሪት ዮርዳኖስን ይቅርታ ጠይቃለሁ ይላሉ። ሁለተኛ የዘማሪት ዮርዳኖስ የመጀመሪያ ልጁ አባት ማን እንደሆነ በወሬ ሰምቻለሁ። በዚሁ አሜሪካ ከኔ የተሻለ ኑሮ የሚኖር በራሱ ስም ቤተ ክርስቲያን አቋቁሞ ሐሰተኛ አጥማቂያን እየሰበሰበ ገንዘብ የሚሸቀል አጭበርባሪ ባለሀብት መሆኑን ስለማወቅ ዘማሪት ዮርዳኖስ ለምንድነው የልጇን አባት የማትጠይቀው፣ ለምን አታጋለጠውም? የሚል ቁጭት ቢጤ ይሰማኝ ስለነበረ ነው። ስለዚህም አሁን ዘማሪት ዮርዳኖስ በዚህ ደረጃ ገፍታ መምጣቷን አደንቃለሁ። ምንም ይሁን ምንም ልጇ አባቱን ልጇ አባቱን የማወቅ መብት አለው። አባትየው ልጁን የመርዳት ግዴታ አለበት። ልጅን የሚያክል ነገር አላውቅም ማለት ተገቢ አይደለም፣ ነውርና ጭካኔ ነው። በመሆኑም አሁን መደረግ ያለበት ደፈረም በሉት ወለደ የተባለው ቄስ በትክክል አድርጎትም ይሁን አይሁን እስኪጣራ ድረስ የሀገረ ስብከቱ ሊቀ ጳጳስ ከቤተ ክህነት አገልግሎት ሊያግዱት ይገባል። የዲኤንኤ ምርመራ ተደርጎ በትክክል ልጁ የእሱ ከሆነ ልጁን መርዳት፣ እንደ አባት መንከባከብ አለበት። ከሁለት ሴት የወለደ ካህን በቅስና መቀጠል ስለማይችል በሕዝባዊነት በምእመንነት ዳዊቱን ተምሮት ከሆነ እሱን እየደገመ መኖርና ልጆቹን ማሳደግ አለበት። ዘማሪት ዮርዳኖስን እንደ ቤተ ክርስቲያንም ሆነ እንደ ማህበረሰብ ልንረዳት ልንረዳት ይገባል እንጂ የተጎዳችን ልጅ ልንፈርድባት አይገባም። አህያውን ፈርቶ ዳውላውን ወይንም አይጥ ቋጠፋ ዳዋ መሆን የለበትም። ሁል ጊዜም ፍትህ እንፈልግ ከፍት ጎን እንቆም ብለው፣ ቀሲስ ዲበኩሉ በቲክቶክ የምናውቃቸው ታላቅ አባት ይህንን ብለዋል። ደብበ ስጢፋኖስ እንግዲህ ሐሰተኛ አጥማቅያንን ብሉ በቤተ ክርስቲያን በመጋበዝ የቤተ ክርስቲያን ስርዓት የሚጥስ በዝሙት ስም ስራ ብዙ የሚወራበት እንደሆነ ከተለያዩ መረጃዎች አግኝተናል። በአሜሪካን አገር ያላቸው ኦርቶዶክሳውያንም ይህንን በክፋት ተግባር የተገኘውን መምህር እውነቱ እስኪረጋገጥ ድረስ ቀሲስ ዲበኩሉ ባሉት መሰረት ህጋዊ የሆነ ቀኑና ቤተክርስቲያን እንዲጠበቅ ማድረግ ይገባናለን። ይህ የማርያም ልጆች ሚዲያ ነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን የቤተ ክርስቲያን መልእክት ለዓለም እንዲደርስ የበኩላችሁን አድርጉ። እግዚአብሔር ይስጥልን። መነጋገሪያ የሆነችው ዘማሪ ዮርዳኖስ በ16 አመቴ የዛሬ 15 አመት በፊት በትራፍ ታፍኜ በአንድ ተባቂ ተደፍሬያለሁ ያለውን በዛምላት ልጅም ወልጃለሁ ቢያንስ የልጅህ አባትነት በግድኔ ያረጋግጥልኝ እያለች ነው። ነገር ግን ከአቶ አምስት ዓመት በኋላ በወንጀል እሳ ልሰሰው ብትል በወንጀል ልትከሰሱ ስላለችው የኔ ተኋላፊው ጠበቃነ ይጋ አማካሪ ሲናን ግርማ ነኝ። እንግዲህ ማንኛውም ነገር የልጋ የልጋ አለው። የልጋ ማለት ምድ ነው፣ ክስ የሚቀርብበት የጊዜ ገደብ ማለት ነው። ይህ ወንጀል ደግሞ እንደ ወንጀሉ ይለያያል፣ የልጋ ጉዳይ ማለት ነው። ይህ ወንጀል በወንጀል ህጋንገት ስድስት ሳይ መሰረት ከ13 ዓመት በላይ ከ18 ዓመት በታች የሆነች እየደፈሩ የደፈረ በመሆኑ እስከ ሀያ ዓመት ድረስ የሚያሳስር በመሆኑ ይህ ሀያ ዓመት ድረስ ደግሞ የሚያሳስር ጉዳይ መደበኛ ክስ መቅረብ የሚችለው እስከ ሀያ ዓመት ድረስ ስለሆነ፣ ይቺ ዘማሪ በወንጀል መክሰስ ከፈለገች ምስክሮችም እንዳሉ ዶክተሮችም በወቅቱ እንዳሉ ዶክተርም እንደነበረ እንደ ሽማግሌ እንዳነጋገረው እህቶችም ብቻ ማስረጃ በቂ ማስረጃ ስላላት መክሰስ ከፈለገች በአቃቤ ሕግ በኩል ክስ መመስረት መደበኛ የወንጀል ክስም መመስረት ትችላለች። ሌላው ይሄ ደፋሪ እዚህ ሀገር የለም እየተባለ አሜሪካ ነው ያለው፣ ነገር ግን የቤተክርስቲያን አገልጋይ ነው። ስለዚህ ቤተክርስቲያን ደግሞ ዋናዋ የኦርቶዶክስ ቤተክርስቲያን እዚህ ኢትዮጵያ ውስጥ ስለምትገኝ በእሷ በኩል ተይዞ እንዲቀርብም ማድረግ ይቻላል፣ ወይ ደግሞ በሌላ እዚያ ሀገር ባሉ የሕግ ባለሙያዎች አማካኝነትም ወደዚህ ተይዞ እንዲመጣ ይችላል ማለት ነው። ስለዚህ በወንጀል መክሰስ ትችላለች። እቺ ዘማሪ ማለት ነው። 15 ዓመት የቆየ ጉዳይ ቢሆንም ይርጋ አያግዳትም። በዚህ አጋጣሚ እየሰማሽ ከሆነ ዘማሪት ዮርዳኖስ የህግ ድጋፍ አጠገብሽ የሚሰጥሽ ሰው ከሌለ እኔ ለአቅሽ በነፃ ለአቅሽ ፈቃደኛ ስለሆንኩኝ ከሰማሽ ሌሎቻችሁም እሷ